ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትን በማስተማር ላይ እንገኛለን የምናስተምረውም አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምጠቀም በሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስል ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ አርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረ እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮችን እያላቸው የመጣሁት የተለያዩ ቃላቶችን ተጠቅመን ዘወትር የምንጠቀምባቸው ቃላቶችን ከተለያዩ ሰዎች ጋር ሰላምታን እንዲሁም በቴክስት ለመጸጻፍ የምንጠቀምባቸው ቃላቶች እና ትምህርቶች ነው ይጀላቸው መጣሁት። ለዛሬው ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ጋ እንደምታየው ዘወትር የምንጠቀምባቸው ቃላቶች ከተለያዩ ከጓደኞቻችን ጋር ከሰዎች ጋር እንጠቀማቸዋለን። ነገር ግን እንዴት ነው በቀላሉ መንገድ ቴክስት መጸጻፍ እና መለማመድ የምንችለው የሚለውን ነው ይጀላቸው መጣሁት። እዚህ የመጀመሪያው ምን ይላል?

እንዴት ነሽ? ጠቅለል አርገን ስናነብህ ምን ይላል? ሰላም እህቴ እንዴት ነሽ? ሰላም እህቴ እንዴት ነሽ? አሁን አንድን ሰው በቴክስት ለመጻፍ ስንፈልግ ሰላም እህቴ እንዴት ነሽ? ወይም ሰላም ጓደኛዬ እንዴት ነሽ ብለን ቴክስት እናደርጋለን፣ ቀለል ባለ መንገድ። ቀጣይ ደግሞ ምን ይላል? አ ለሁ አ ን ቺ እ ን ዴ ት ነሽ አ ለሁ አለሁ አለሁ አ ን ቺ አንንቺ አንንቺ እ ን ዴ ት እንዴት ነሽ። ምላሽ ደግሞ ምን ትላለች? አለሁ አንቺ እንዴት ነሽ። ወይም አንድ ሰው ሰላም ወንድሜ እንዴት ነህ ብሎ ቴክስት ቢያደርግልን አለሁ አንተ እንዴት ነህ ብለን ለወንድ ልጅ ደግሞ ቀይረን መጻፍና መለላክ እንችላለን ማለት ነው። ከዚህ ጋር ግን ሰላም እህቴ እንዴት ነሽ፣ አለሁ አንቺ እንዴት ነሽ ብለን ቴክስት ምላሽ እንሰጣለን ማለት ነው። ቀጣይ ደግሞ ጓ ደ ኛ የ ህ ይ ወ ት እ ንዴ ት ነ ው ጓ ጓደኛዬ ህይወት እ ን ዴ ት እንዴት ነ ው አሁን አንድ ሰው ጓደኛዬ ህይወት ህይወት እንዴት ነው፣ ወይም ጓደኛዬ ኑሮ እንዴት ነው። ህይወት የሚለውን ኑሮ ብሎ ቀይሮ ጓደኛዬ ህይወት እንዴት ነው ብሎ ቢጠይቀን ወ ን ድሜ በጣም አሪፍ አ ነው ወ ን ድሜ ወንድሜ በጣም አሪፍ አሪፍ ነው። አንድ ሰው ጓደኛዬ፣ ህይወት እንዴት ነው ወይም ጓደኛዬ፣ ህይወት እንዴት ይዞሻል ወይም ይዞሃል ብሎ ቢጠይቀን ወንድሜ፣ በጣም አሪፍ ነው፣ በጣም ጥሩ ነው ብለን ምላሽ ቴክስት እናደርጋለን። በዚህ ምሳሌ መሰረት ፊደሎችን እየቀያየርን መጸጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ በአካል ብንገናኝ ይመችሻል። በአካል በአካል በአካል ብንገናኝ ብንገናኝ በአካል ብንገናኝ ይመች ሻ ል ይመችሻል። አሁን አንድ ሰው ቴክስት ዳርገን ወይም በአካል ብንገናኝ ይመችሻል ብለን ቴክስት ብናደርግ ቀጣይ ምን ይላል ደግሞ? አ ዎ ይ መ ቸ ኛ ለ አዎ አዎ ይ መ ቸ ኛ ለ አዎ ይመቸኛል። በአካል ብንገናኝ ይመችሻል ወይም በአካል ብንገናኝ ይመችሃል ብለን ቴክስት እናደርግለት ወይም ለእሷ ወይም ለሱ፣ አዎ ይመቸኛል። የሚመቸው ከሆነ ያ ሰው አዎ ይመቸኛል ብሎ ቴክስት ይጽፍልናል ማለት ነው። ጠቅለል ስናደርገው አሁን ሰላም እህቴ እንዴት ነሽ፣ ሰላም ወንድሜ እንዴት ነህ፣ ብለን በዚህ መልኩ እየቀየርን ፊደሎችን ቴክስት ማድረግና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ምን ይላል አለው አንቺ እንዴት ነሽ፣ አለው አንንተ እንዴት ነህ። ጓደኛዬ ሕይወት እንዴት ነው ወንድሜ በጣም አሪፍ ነው። በአካል ብንገናኝ ይመችሻል? አዎ ይመቸኛል። በዚህ መልኩ መጻፍና መለማመድ ቀጣይ ደግሞ ከዚህ ጋር ሰላም ሰላም ወ ን ድ ሜ ወንድሜ እ ን ዴ ት እንዴት ነህ ው ዮ ከዚህ ጋር አሁን ሰላም ወንድሜ እንዴት ነህ፣ ሰላም ወንድሜ እንዴት ነህ ይላል። ከዚህ ጋር መጀመሪያ ላይ ምንድን ብለን ያየን? ሰላም እህቴ እንዴት ነሽ ነው። ከዚህ ጋር ለሴት ልጅ ነው። የዚህ ጋር ደግሞ ሰላም ወንድሜ እንዴት ነህ። ቀጣይ በ ሰላም ነው የጠፋሃው በሰላም በሰላም በሰላም ነው ነው የጠፋሃው የጠፋሃው አንድን ሰው በሰላም ነው የጠፋኸው ብለን ቴክስት ለማድረግ ስንፈልግ በዚህ መልኩ ጽፈን መጠየቅ እንችላለን ማለት ነው። ቀጣይ ምን ይላል? ስ ራ በ ዝ ቶ ብ ኝ ነ ው ይ ቅ ር ታ ስ ራ ስራ በ ዝ ቶ ብ ኝ በስቶብኝ ስራ በስቶብኝ ነ ው ነው ይቅርታ አንድ ሰው በሰላም ነው የጠፋኸው ወይም በሰላም ነው የጠፋሽው ብለን ስንጠይቅ ስራ በዝቶብኝ ነው ይቅርታ ብለን መጻፍ እና ማንበብ መለማመድ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ምሳ በላ ህ ጓ ደኛ ዬ ምሳ ምሳ በላ ህ በላህ ጓደኛዬ ጓደኛዬ ምሳ በላህ ጓደኛዬ? አንድ ሰው ምሳ በላህ ጓደኛዬ፣ ወይም ምሳ በላሽ፣ ይችንህን ህ አድርገን በላሽ ጓደኛዬ ብለን ብንጠይቅ፣ ቀጣይ ምን ይላል? አዎ አዎ በልቻለሁ አንተስ? አዎ በልቻለሁ አንተስ። አንተስ አንተስ የሚለውን አንችስ አሁን ከዚህ ጋር ምሳ በላህ ጓደኛዬ ነው፣ ለወንድ ልጅ ነው። ምሳ በላህ ጓደኛዬ ብለን ቴክስት ስናደርግ አዎ በልቻለሁ አንተስ ብሎ መልሶ ቴክስት ሊያደርግልን ይችላል ማለት ነው። ለሴት ልጅ ደግሞ ምሳ እችንህ ህሽ አድርገን ምሳ በላሽ ምሳ በላሽ ጓደኛዬ ብለን ብንጠይቅ አዎ በልቻለሁ አንችስ ብላ መልሳ ቴክስት ልታደርግልን ትችላለች ማለት ነው። ቀለል ባለ መንገድ ቀጣይ መጨረሻው ደግሞ መልካም ቆይታ፣ መልካም ቆይታ ብለን ቴክስት እናደርግ እንችላለን ማለት ነው። ቀለል አርገን አሁን ጠቅለል አድርገን ስናነብ፣ ሰላም ወንድሜ፣ እንዴት ነህ? በሰላም ነው። የጠፋሃው ስራ በዝቶብኝ ነው፣ ይቅርታ ምሳ በላህ ኦር በላሽ፣ ጓደኛዬ? አዎ በልቻለሁ፣ አንተስ ወይም አንቺስ ብለን እንጠይቃለን። መጨረሻ መልካም ቆይታ፣ ቀለል ባለ መንገድ ዘወትር የምንጠቀምባቸው ቃላቶችን በቀላል መንገድ ቴክስት ለመጻፍ በእንደዚህ መልኩ መጻፍ እና መለማመድ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።